ኢትዮጵያ የአፍሪካ የኢንሹራንስ ድርጅት ስብሰባን ለሶስተኛ ጊዜ በአዲስ አበባ አስተናግዳለች። ከ93 ሀገራት የመጡ ሁለት ሺህ ተሳታፊዎች በአዲስ አበባ አህጉራዊ የኢንሹራንስ አጀንዳ ላይ መክረዋል። በአህጉራዊ መድረክ መክፈቻ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ተጽዕኖ እየበረታ የመጣው የዕዳ ጫና በኢንሹራንስ ዘርፉ ላይ ጥላ ያጠላበት መሆኑን አንስተዋል። ከዘንድሮው ሀምሳ አንደኛው የአፍሪካ ኢንሹራንስ ድርጅት ጉባኤ መሪ ሀሳብ በመነሳት ባላንሲንግ ዘ ቡክስ አፍሪካንስ ደብት ፕሮብለም የዚህ ዓመት መሪ ሐሳብ የክፍያ ሰነድን ማስተካከል፣ የአፍሪካ የእዳ ችግር ማስተካከል፣ የሀገራት ዕዳ የኢንሹራንስ ኩባንያዎች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሐሳብ የሚከበር ነው። በዓለም ዙሪያ ያሉ ሀገራት እያደገ ካለ ዕዳና የበጀት ጫና ጋር እየታገሉ ይገኛሉ። ይህ ችግር ለኢንሹራንስ ኩባንያዎች በቀላሉና በቸልታ የሚታለፍ ጉዳይ ሳይሆን ጉዳዩ ከኢንቨስትመንት ከባቢ እስከ እሴት ደህንነት ከተጠቃሚዎች ፍላጎት እስከ ኢኮኖሚ መረጋጋት የሚዘረጋ ተጽዕኖ ያለው ነው። ስለሆነም አሁን ቆም ብለን ጉዳዩን የምንመረምርበት ሀሳብ የምንጋራበትና የነገውን ፍኖት የምንጠርግበት ሰዓት ነው። በአፍሪካ ያለው የኢንሹራንስ አሰራር መሻሻል አለበት። ኢንሹራንስ ኢን አፍሪካ መስት ኢቮልቭ ደግሞ የኢትዮጵያ የማክሮ ኢኮኖሚ ሪፎርምና በፋይናንስ ዘርፍም ትርጉም ያላቸውና ዘላቂ ስራዎችን እየሰራች ነው። ምክትል ጠቅላይ ሚኒስትሩ ይህንን የኢትዮጵያን ታሪካዊና ዘመን ተሻጋሪ መሰረት የማስቀመጥ ተግባር ከነ አብነቱ ጠቅሰዋል። ስሩ አወር ሆምግሮውን ኢኮኖሚክ ሪፎርም አጀንዳ በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ኢኮኖሚያችንን እያዘመንን ነው። ተወዳዳሪነትን እያሳደግን ነው። የግሉ ዘርፍም በተሻለ እድገት ላይ ይገኛል። በኢትዮጵያ ለፈጠራ ልዩነት ትኩረት የሚሰጥ ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ ነው። በግብርና በአምራችና በቱሪዝም ዘርፎች ማሳካት የሚቻለውን ደረጃ ሁሉ ለመድረስ በልዩ ትኩረት እየሰራን ነው። በየዘርፎቹ የልማት ስራው እየተከናወነ ያለው አካታች የተፈጥሮ ከባቢን በሚጠብቅና ዘላቂ በሆነ መልኩ ነው። ጠንካራ የፋይናንስ ዘርፍ ቁልፍ መሆኑን እንገነዘባለን። የኢንሹራንስ ዘርፉ ደግሞ የፋይናንስ ዘርፉ ማዕከል ነው። ለዚህም ነው ወሳኝ እርምጃዎችን እየወሰድን ያለ ነው። ከእርምጃዎቻችን መካከል ገለልተኛ የኢንሹራንስ ተቆጣጣሪ ባለሥልጣን እያቋቋምን ያለ ነው። ክሬሽን ኦፍ አን ኢንዲፔንደንት ኢንሹራንስ ሬጉላቶሪ አውቶሪቲ። ብሔራዊ ባንክ ገዢ ማሞ ምህረቱ በፋይናንስ ዘርፉ እየተሰሩ ያሉ ሕግ የማሻሻልና የትግበራ ለውጦችን አቅርበዋል። በፋይናንስ ዘርፍ እየተሰሩ ያሉ አጠቃላይ ስራዎች ከኢንሹራንስ ዘርፉ ጋር በተገናኘ እያስመዘገቡት ያሉት አጠቃላይ ለውጦችን ዘላቂ መሰረትን ከመጣል ጋርም አስተሳስረው አቅርበዋል በመድረኩ ኢን ዘ ፋይናንሽያል ሴክተር ዊ አር አንደርቴኪንግ ቦልድ ሪፎርምስ። የፋይናንስ ዘርፉን አሰራር ለማዘመን ፈጠራን ለማበረታታትና የሚመረትበትን አሰራር ለማሻሻል ትልልቅ የሪፎርም እርምጃዎችን እየወሰድን ነው። የውጭ ባንኮች በኢትዮጵያ መስራት የሚያስችላቸውን አዲስ የባንኪንግ አዋጅ ማዘጋጀታችንና ይህም ለባንክ ሴክተር እድገትና መዘመን ሰፊ አበርክቶ እንዳለው ስናገር ደስታ ይሰማኛል። ይህ የሪፎርም ትግበራ የኢንሹራንስ ዘርፉም የተካተተበት ነው። አዲስ የኢንሹራንስ አዋጅ ለማጽለቅ በሂደት ላይ ነው። ይህ የህግ ሪፎርም በኢትዮጵያ ጠንካራ ያለውና ዘመናዊ የኢንሹራንስ ተቋምን ለመፍጠር ያስችላል። ቲስ ሌጋል ሪፎርም ውል ፕሮቫይድ አ ስትሮንገር ኤንድ ሞር ሞደርን ፋውንዴሽን ፎር ዘ ኢንሹራንስ ማርኬት ኢን ኢትዮጵያ። ኢትዮጵያ ባለፉት የሪፎርም ዓመታት ለመጪው ሀገራዊ የልማት ጉዞ መሠረትና ጥርጊያ ሊሆኑ የሚችሉ ዘላቂ ምሰሶዎችን እያቆመች ስለመሆኑ በስብሰባው መክፈቻ በብዙ ማሳያዎች ቀርቧል። ዊ አር ኦልሶ ኦፕኒንግ ኒው ዶርስ ጀስት ሪሰንትሊ፣ በዘርፉ አዳዲስ በሮችን የሚከፍት ነው። በቅርቡ መንግስት የማይንቀሳቀሱ ንብረቶችን አጠቃቀምንና ባለቤትነትን በተመለከተ አዲስ የህግ ረቂቅ አዘጋጅቷል። ይህ የመንግስት እርምጃ በቤት ልማት በመሠረተ ልማትና በሪል ስቴት ዘርፍ አዲስ የፋይናንስና የኢንሹራንስ ዘርፎችን ተሳትፎ ሊያሳድግ የሚችል ነው። ኢንፍራስትራክቸር ኤንድ ሪል ስቴት ዚስ ሪፎምስ አር ክሪቲከል እነዚህ ሪፎርሞች የእኛን የኢንሹራንስ ኢንዱስትሪ ከዓለም አቀፍ ጥሩ ተሞክሮች ጋር እያዛመዱ ለማሳደግና የሀገር ውስጥ ፈጠራን ችግሮችንም ተቋቁመው የሚያድጉ ተቋማት ለመፍጠር ወሳኝ ናቸው። መንግስት እያከናወነ ካለው ሰፊ የተቋማት ግንባታ ጋር በሚናበብ እና የሥራው አንድ አካል በሆነ መልኩ በኢትዮጵያ ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን እየተቋቋመ ነው። ይህ የባለሥልጣን ተቋም ልዩ የቁጥጥር ኃላፊነት ያለው የኢንሹራንስ ዘርፍም የተረጋጋና ቀጣይነት ባለው መልኩ እንዲያደግ ያስችላል ኤንድ ፈሲሊቴት ዝ ሴክተርስ ደግሞ ከኢትዮጵያ ጋር ለመስራት ጊዜው አሁን ነው። በዚህ ላላቸው ኢንቨስተሮች ከኢትዮጵያ ጋር ተቀራርቦ ለመስራት ጊዜው አሁን ነው፣ እውነት ነው። የኢንሹራንስ ሴክተራችን በእድገት ላይ ነው። የተደራሽነት መጠኑ ገና በእድገት ላይ ነው። ነገር ግን እየተጣለ ያለው መሰረት ጠንካራ ነው። የእኛ የህዝብ ሁኔታ የወጣቶች ቁጥር የሚጨምርበትና ከተሜነት እየተስፋፋበት ያለም ነው። ኢኮኖሚያችን ደግሞ በዲጂታላይዜሽን የሚታገዝ እየሆነ ነው። አስተዳደራችንም ለለውጥ የቆረጥና የኢንሹራንስ ሴክተሩን በማሳደግ በኩል ተገቢውን ሁሉ ድጋፍ እያደረገ ነው። አውር ገቨርንመንት ስታንድስ ፉሊ ቢሃይንድ ዚስ ጆርኒ። የስብሰባው ተሳታፊዎች በቆይታቸው በአዲስ አበባና በአጠቃላይም በኢትዮጵያ በመዛወር በታሪካዊቷ ምድር እየተረማመዱ ጊዜ እንዲያሳልፉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ጋብዘዋል። ኤክስፕሎር ኢትዮጵያ ኤክስፒሪየንስ አወር ካልቸር ባህላችንን ተመልከቱ። ምግባችንን ቅመሱ እናጣጥሙ በተለይም ደግሞ እንጀራና ዶሮ ወጥን፣ ሙዚቃችንን አድምጡ፣ ከህዝባችን ጋር ጥሩ ጊዜ አሳልፉ። በኢትዮጵያ በጎዳናዎች ላይ ስትረማመዱ በዓለም ላይ ካሉ ስልጣኔዎች ሁሉ የቀዳሚ ስልጣኔ ምድር ላይ እየተራመዳችሁ መሆኑን አስታውሱ። የ3.5 ሚሊዮን ዓመቷ ሉሲ ያለችው እዚሁ አዲስ አበባ ነው።